ያጣነው አባትነት ይሄ ነበር እኮ የናፈቀን የመንጋ ጠባቂነት ይህ ነበር እኮ። ስለ ቤተ ክርስቲያን ግን ሌሎች ሰባኪዎቻችን አያገባችሁ ማለት ነው። ዘማሪዎቻችን ምንም ጸጥ ጭጭ ነው። የደብረ አለቆች በቃ ምንም። ዓለም አቀፋዊ የሚዲያ ዘመቻ ጠ ከአርሲ ኦርቶዶክሳውያን ግድያ የተረፉ ልጆቻችን ናቸው። ወላጅ አልሆናቸው፣ እህት ወንድም አልሆናቸው። ይህ ጥሪ በመላው ዓለም ለሚገኙ ባለማዕተቦች ሁሉ ይድረስ። ቅርም እያለኝ የዚህ ዘመን የቤተ ክርስቲያን ትልቁ ፈተና የመጀመሪያዎቹ ፈተናዎች የሚሆኑት የሚጀምረውም ከሊቃነ ጳጳሳት ነው። ሰላም ጤና ይስጥልኝ እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ። አምላክ አበ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ እና የተወደሰ ይሁን። በአዲስ መረጃ በአዲስ ሀሳብ ተመልሼ መጥቻለሁኝ። በተለይ ደግሞ ከአርሲ ጋር በተገናኘ የምናነሳቸው አንዳንድ ሀሳቦች አሉ። በተለይ ደግሞ አቡነ ይስሐቅ ያደረጉት ድንቅ ሀሳብ ያደረጉት ድንቅ ጉዳይ አለ እሱንም የምንዳሰው ነው የሚሆነው። ከዛ በተጨማሪ እንግዲህ ዓለም አቀፋዊ ጥሪ፣ ዓለም አቀፋዊ ተቃውሞ፣ ዓለም አቀፋዊ ዘመቻ ተጀምሯል። እነሱንም የምንመለከታቸው ነው የሚሆነው። እንግዲህ እንደምትከታተሉ ተስፋ አድርጋለሁኝ። ከዛ በፊት አንድ ጉዳይ ይቅርታ ጠይቅ ደስ ይለኛል። በተለይ ከአንድ መረጃ ጋር ተገናኘ የምታስታውሱ ከሆነ ወደ ከአንድ ሳምንት ከምናምን በፊት አንድ ዜና አቅርቤላቸው ነበር። በተለይ ተንብኔሉ ይሄ የሆነ የጳጳሳት ምርጫ ከሁለት ሚሊዮን እስከ ስድስት ሚሊዮን ብር ድረስ ተከፈለበት ወይ ደግሞ እጩነት በዚህ አይነት ብር ወቷል። ብዬ አቅርቤ ነበረ። ከሱ ጋር በተገናኘ በጣም ከብዙ ሰዎች ጋር ከዛ በኋላ ስልክም ተደውሎልኛል ብዙ ሰዎችም ጋር ለመሆረት ሞክር ያለሁኝ እኔ የዚህ ዜና አብነት ምንጭ የነበረው በፌስቡክ ስሙ ዮሐንስ አፈወርቅ የተባለ ስለ ቤተ ክርስቲያን መረጃ የሚያጋራ ሰው ስላለ የእሱን ዜና ነበር ያው እንደምትመለከቱት ኦገስት ኦክቶበር 21 የተለቀቀ ዜና ነው። እሱ ነበር አብነት አድርጌ እያቀረብኩት የነበረው። ከዛ በኋላ አንድ ሶስት ሰዎች መምህራን ደውለውልኝ ነበር። እኔ ያልተረዳሁትኝ ከቤተ ክርስቲያን ሀሳብ ይልቅ የዘር ሀሳብ የበለጠባቸው ሰዎች እንዳሉ በደንብ አልገባኝም ነበር። ታዲያ መምህራኑ ከነገሩኝ መካከል ላይ እነህ ስምንቱም የጠራሃቸው ብር ከፍለዋል የተባሉ ሰዎች እንዳለ ወሎየዎች ናቸው። ወሎየዎች ስለሆኑ ሆን ተብሎ ስም የማጥፋት ዘመቻ የተጀመረባቸው እንጂ እነኚህ ሰዎች እንዲህ አይደሉም የሚል ነገር መጥቷል። ስለዚህ በቤተ ክርስቲያን ስም በብዕር ስም ከፍተው ቤተ ክህነት ቁጭ ብሎ የሚጽፉ ሰዎች የዘር ጉዳይ የገጠባቸው ማለት ነው። ስለዚህ እነኚህ ስማቸው የተጠቀሱ ስምንቱም ሰዎች ወሎየዎች ስለሆኑ የወሎ ሰዎች ስለሆኑ የስም ማጥፋት ነው የገጠማቸው፣ የሚል ነገር እኔ ደግሞ ወሎዎች የሆኑ ስጀመር አማራም የሆኑ ኦሮሞ የሆኑ እኔ ጉዳይ አይደለም። የኔ ጉዳይ የቤተ ክርስቲያን መረጃ፣ ትክክለኛ መረጃ ያጋራል ብዬ ስላሰብኩ ከዚህፍትም መረጃ፣ ትክክለኛ መረጃ ያጋራል ብዬ ስላሰብኩ ነበር። ግን ይኸው ሚዲያ ከዚህ ደጅ ሰላም ከሚባል ሚዲያ ጋር እነ ስምንት ሰዎች ማለት እዚህ ያሉ ሰዎች ናቸው። በቃ ስለዚህ አሁን አንደኛ ወሎ የሚደግፍ ነው አንደኛ ወሎን የሚቃወም አካላት ናቸው። ፌስቡክ ላይ በቤተ ክህነት ውስጥ ቁጭ ብለው በብዕር ስም ጽፈው እየተነታረኩ ያሉት እየተጻጻፉ እየተሰዳደቡ ያሉት አንደኛው ወሎችን የሚያሞግስ ሲሆን፣ አንደኛው ደግሞ ወሎችን የሚነቅፈውን እና የቤተ ክርስቲያን መረጃ መስሎኝ እኔ አንደኛውን ይዤ ነበረ። ይሄኛው ኦክቶበር 22 በንጋታው የተጻፈ ጽሁፍ ነው። ስለዚህ ላቀረብኩላቸው መረጃ በጣም ይቅርታ ጠይቃለሁኝ። ቪዲዮንም ሀይድ አድርገዋለ ፕራይቬት አድርገዋለሁኝ። በዚህ ምክንያት ስም መጥፋት የገጠማቸው በሙሉ ይቅርታ እጠይቃለሁኝ። ምክንያቱም መረጃው እኔ ስለ ቤተ ክርስቲያን የሚጮሁ እንጂ ስለ ዘር የሚጮሁ ስላልመሰለኝ ነው። አሁንም ቢሆን ጥፋቱ የእኔ ነው፣ ይቅርታ ጠይቃለሁኝ። የቤተ ክርስቲያን ሰዎች መስለውኝ ስለነበር ማለት ነው። ወደ ወቅታዊ ጉዳዮቻችን እንምጣ። እንግዲህ ከጥሪ ጋር በተገናኘ እንግዲህ በግፍ ስለተጨፈጨፉ እናቶቻችንና አባቶቻችን ብዙ አይነት መረጃዎች እየወጡ ነው፣ እያየን ነው። እነሱን እንመለከታለን። ከዛ በተጨማሪ ግን አንዳንድ ሀገረ ስብከቶች እንደ ዲሲ ያሉ የፍትሀት መርሃ ግብር አዘጋጅተዋል። ሀያ አምስቱ ለሞቱ ሀያ አምስቱ ሰማዕታት ፍትሀት እንፈታለን ብለዋል። ከዛ በተጨማሪ እንደምትመለከቱት የደቡብ ካሊፎርኒያና እና የአራስ ሀገረ ስብከትም የመግለጫ አውጥቷል። እሱም ብቻ አይደለም በሌሎችም እንደዚሁ እንደምትመለከቷቸው የሰሜን አሜሪካ ኦሃዮ እና አካባቢ ሀገረ ስብከትም መግለጫ አውጥቷል። መግለጫውን እያነበኩ እንዳረደክማቸው ነው። እናንተ ፖዝ እያደረጋችሁ ማንበብ ትችላላችሁ። ይሄ ነው የምትመለከቱት ደግሞ የጀርመን ሀገረ ስብከት ጀርመንና አካባቢ ሀገረ ስብከት ጽህፈት ቤት ያወጣው መግለጫ ነው ው እስከነ ማህተሙ ማለት ነው። ስለዚህ ቤተክርስቲያን ላይ እየደረሰ ያለውን ነገር ከውጭ ያሉ ሀገረ ስብከቶች የውጭ ሆኖ ከኢትዮጵያ ውስጥ እስካሁን ድረስ ያየሁት የጅጅጋውን ሀገረ ስብከት ሊቀ ጳጳስ ብቻ ናቸው እንደዚህ አይነት ሀሳብ የሰጡት። አቡነ ሄኖክ ያው ደቡብ አፍሪካ ስለሆኑ መጀመሪያ የጻፉት ከሊቃ ከሊቃነ ጳጳሳቸው ነበሩ። እናመሰግናለን አባቶቻችን፣ ለልጆቻችሁ ድምፅ ስለሆናችሁ እንላለን። ወደ አቡነ ይስሐቅ እንምጣ። ቪዲዮን ከማየት የፊት አንድ ወይም ቪዲዮን ካየነው በኋላ ላሰማችሁ እሳቸውን ጉዳይ። ስለዚህ ወደ ቪዲዮቻችን እንግባ። ዓለም አቀፋዊ የሚዲያ ዘመቻ ጥሪ። ኦርቶዶክሳውያን ይህንን ቪዲዮ አቅም እንዲኖረው ሁላችሁም ሪፖስት ሸር በማድረግ ለሁሉም አዳርሱልኝ። እንደሚታወቀው የኢትዮጵያ ኦርቶዶክስ ምዕመናን በአርባ ጉጉ፣ በሻሸመኔ፣ በጅግጅጋ፣ በወለጋ፣ በአርሲ ስንቱን ጠቅሰን እንጨርሰዋለን? መገደል ከጀመሩ ይኸው ዘመናት እየተቆጠሩ ነው። ይህንንም ተመልክቶ መፍትሄ ያመጣሉ ብለን ያሰብናቸው መንግስትና ቤተ ክህነታችን እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ ሆነው ኦርቶዶክሳውያን እያስጨፈጨፉ ይገኛሉ። ይህን በተመለከተ ለዓለም አቀፉ ማህበረሰብ ጥሪያችን ማድረስ ስላለብን የኦርቶዶክሳውያን ጂኖሳይድ በኢትዮጵያ እየተፈጸመ እንደሆነ ማሳወቅ ስላለብን ከሰኞ ማለትም ከጥቅምት 24 ጀምሮ ለተከታታይ ቀናት የሚቆይ የሚዲያ ዘመቻ ተዘጋጅቷል። ሁላችንም ኦርቶዶክሳውያን በቲክታክ፣ በዩትዩብ፣ በፌስቡክ፣ በኢንስታግራም፣ በትዊተር እንዲሁም በሳተላይት ቴሌቪዥን ጭምር ትልልቅ የሚዲያ አካላትን ትልልቅ የሚዲያ ተቋማትን፣ ዓለም አቀፍ ተቋማትን ጭምር በሃሽታግ እያስገባን ድምፃችን፣ ለቅሷችን እናሰማለን። እርማችን በሚዲያ እናወጣለን። የቤተ ክርስቲያኗ ጉዳይ፣ የምእመናን ጉዳይ የማይገዳቸው ጳጳሳት እነሱን ትግላችን እንጀምራለን። ስለዚህ ከዛሬ ጀምሮ የምናስተላልፈውን መልእክት እየተቀበላችሁ ከጎናችን እንድትሆኑ ጥሪ እናስተላልፋለሁ። እንግዲህ እግዚአብሔር ካለ ከሰኞ ጀምሮ ሚዲያው እንቅስቃሴ ይጀምራል። ሀሽታጎችንም እኔ አስቀድሜ እልክላቸዋለሁ። በትዊተር በፌስቡክ በሁሉም መንድር ላይ ዓለም አቀፍ ዘመቻ እንጀምራለን ቤ ተስፋ አድርጋለሁ። ስለዚህ ሁላቸውም እንደምትቀላቀሉ ተስፋ በማድረግ ነው ወደ ወንድማችን ንጋ አርሲ ኦርቶዶክሳውያን ግድያ የተረፉ ልጆቻችን ናቸው። ወላጅ አንሆናቸው፣ እህት ወንድም አንሆናቸው። ይህ ጥሪ በመላው ዓለም ለሚገኙ ባለማህተቦች ሁሉ ይድረስ እነዚህ ታዳጊ ልጆች ከዚያ አስከፊ ጭፍጨፋ በተአምራት ለታሪክ ነጋሪነት እግዚአብሔር አምላክ ያስቀረልን ናቸው። ወላጆቻቸውን ተነጥቀዋል። በዚህ ሰዓት የሚገኙት ነፍስ ውጪ ነፍስ ግቢ በሆስፒታል ውስጥ ነው። እነዚህ ሕፃናት ተርፈው ድነው ነገ ለታሪክ ነጋሪነታቸው እንዲቆዩና በሃይማኖታቸው እንዲጸኑ እኛ ከጎናቸው ልንሆን ያስፈልጋል፣ ግዴታችንም ነው። ይህንንም ለማሳካት ዛሬ ቅዳሜ ምሽት በኢትዮጵያ ሰዓት አቆጣጠር ከሁለት ሰዓት ጀምሮ በጋራ እንገናኛለን። የቅርብ የተወሰኑ ሰዎቻቸውም ተገኝተው ያለውን ሁኔታ ይነግሩናል። ኑ በጋራ ለነዚህ የሰማዕታት ልጆች፣ ለተረፉ ልጆች ወላጅ ቤተሰብ እንሆናቸው። ያጣነው አባትነት ይሄ ነበር እኮ የናፈቀን የመንጋ ጠባቂነት ይህ ነበር እኮ ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀጳጳስን አለማመስገን ማርያምን ፉግነት ነው። በአርሲ ኦርቶዶክሳውያን ጭፍጨፋ ጸፋ በተአምር ለተረፉት ህፃናት ከጎናችሁ አለን ብለው ከዚህ በኋላ ለነዚህ ህፃናት አስፈላጊውን ድጋፍ እናደርጋለን ብለዋል። አረኝህን አባት ኮሜንት ላይ አመስግኑልኝ። እኚህን አባት አለማመስገን ንፉግነት ነው። አባት ማለት እንዲህ ነው። የመንጋ ጠባቂነት ማለት እንዲህ ነው። ከእኚህ አባት ጎን አለመቆም አይቻልም። እንግዲህ አቡነ ይስሐቅ እንግዲህ ዛሬ ነው ይሄ መረጃ እየደረሰን። በጣም ደስ የሚል ጥቡዕ የሆነ ስራ ነው። እንደምትመለከቱት እንባቸው ጭምር እየፈሰሰ እያለቀሱ ህሙማን ጠይቀዋል። በተጨማሪ እንደምታዩት ይህ እንግዲህ አንደኛው የተረፈው ህፃን ነው። አራት ዓመቱ ነው። ቤተሰቦች እንዳለ ሞተዋል። አባት ብቻ ነው መሰለኝ አሁን ያለው እንግዲህ። በጣም በነፍስ ውጭ በነፍስ ግቢ ውስጥ ያሉ ሁለት ህፃናት ናቸው እንግዲህ ሰባ ሺህ ብር ጭምር ድጋፍ አድርገውላቸዋል። ቀጣይ ለሚያስፈልገው ማናቸው ህክምና ደግሞ አለሁኝ ብለዋል። እንዲህ እያደረጉ ያሉት የወላይታ ሀገረ ስብከት ናቸው። የአርሲው ሀገረ ስብከት ምንም ዝም ጭጭ ባሉበት ቦታ፣ የተጎጂዎች ባሉበት ሀገረ ስብከት የአርሲው ሀገረ ስብከት ዝም ባለበት ሰዓት የወላይታው ሀገረ ስብከት ሊቀ ጳጳስ እኔ ያለሁኝ ተጎናችሁ፣ ይኸው ለታመማችሁበት ደግሞ መታከሚያ፣ ትንሽም ብትሆን መታከሚያ ይኸው ብለው ሰባ ሺህ ብር ጭምር ድጋፍ አድርገዋል። ይሄ የኔ ሀሳብ አይደለም። ይሁን እንደምትመለከቱት የአዲስ አበባ ሀገረ ስብከት ሚዲያ ነው ይህን የዘገበው። እንዲህ ይላል ብፁዕ አቡነ ይስሐቅ ከአርሲ ኦርቶዶክሳውያን ጭፍጨፋ የተረፉ ህፃን የተረፈው ህፃንን ሆስፒታል ድረስ በመጠየቅ የአጽናኑ ሲሆን በሀገረ ስብከት ውስም ለህክምና የሚዩ የሰባ ሽብር ድጋፍ አድርገዋል፣ ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት ሚዲያ። ጥቅምት 22 ዛሬ ማለት ነው ከአርሲ የኢትዮጵያውያን ኦርቶዶክሳውያን ጭፍጨፋ ለማልፈልገው ነው ኦርቶዶክሳውያን ጭፍጨፋ ተርፎ በወላይታ ሶዶ ክርስቲያን ሆስፒታል በህክምና ላይ የሚገኘው የአራት ዓመት ህፃን ብፁዕ አቡነ ይስሐቅ በወላይታ ሀገረ ስብከት የወላይታ ሀገረ ስብከት ሊቀ ጳጳስ ተገኝተው በመጠየቅ አጽናንተዋል። ተጨማሪ ሀገረ ስብከቱ ስም መጀመሪያውን ዙር የህክምና ወጪ ማስፈጸሚያ የሚውል ሰባ ሺህ ብር የገንዘብ ድጋፍ አድርገዋል። አቡነ ይስሐቅ አክለው በቀጣይ ሀገረ ስብከቱ ከጎናቸው እንደሚሆኑ በመግለጽ ቤተሰቡን አጽናንተዋል። የምስራቅ አርሲ ሀገረ ስብከት የተለያዩ ቦታዎች ሰሞኑን 25 ኦርቶዶክሳውያን በግፍት እንደተፈጸሙ ይታወሳ ይላል። ኩሜ እንደመላሽ ነው የጻፈው ወንድማችን። እግዚአብሔር ያክብርልን። በጣም ብርቱ ነው። በተለይ ደግሞ ኩሜ በጣም በተለይ ማህበራዊ ሚዲያ ላይ ከሚሰራጩ ጉዳዮች መካከል በጣም ብርቱ ወንድማችን አንደኛው ኩሜ ስለሆነ እግዚአብሔር ያክብርልን ወንድማችን ነው። ተዋህዶ ሚዲያ መካከል ደግሞ በዚሁ ጋር በተያያዘ እንዲህ ይላል። ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል። ብፁዕ አቡነ ይስሐቅ ጥቅምት 22 ቀን በዛሬ ሁለት ማለት ነው አሁን ከደቂቃዎች በፊት ፖስት ነው። ብፁዕ አቡነ ይስሐቅ የሀገር ስብከት ጉና ወረዳ በሚገኘው ኖኖጃዊ ጃዊ ቀበሌ የሚገኙ ኦርቶዶክሳውያን በአሰቃቂ ሁኔታ በመገደላቸው ከሰሞኑን ከሰሙበት ጊዜ ጀምሮ እጅግ ማዘናቸው እና ለሞቱት እረፍተ መንግስተ ሰማያትን ቤተሰቦቻቸውን ላጡ ደግሞ መጽናናት እንዲሰጣቸው ተመኝተዋል። ብፁዕነታቸው የሰው ልጅ ሰው ሆኖ ከመኖር ይልቅ አውሬ የሆነ ያስቸገረበት ዘመን ላይ መድረሳችን እጅግ የሚያሳዝን ነው ብለዋል። እርስ በርስ እንዋደድ ዘንድ የታዘዝ ነው የአምላክ ቃል ወደ ጎን መተው በመተው ሌሊት ተገን በማድረግ የተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል በማለት መልእክታቸውን አሳልፈዋል። ከእነዚህ ከተገደሉት ምዕመናን ዛሬ በወላይታ ሶዶ ክርስቲያን ሆስፒታል ሕክምና እየተከታተለ የሚገኙ እድሜ በእድሜው አራት ዓመት የሆነውን ሕፃን ላይ እንዲህ አይነት ጭካኔ በተሞላበት አረመናዊ ተግባር በመፈፀም እጅግ አስነዋሪ ተግባር ነው ያሉት ብፁነታቸው ቆም ቆም ብለው ማሰብና ወደ ልቦናቸው መመለስ የሚገባቸው ዘመን ላይ የሚገባበት ዘመን ላይ ስለሆኑ ለቤተ ክርስቲያን በአንድነት ዘብ የምንቆምበት ጊዜ መድረሳችን ያሳያል፣ በማለት አጽኖ ሰጥተዋል። እውነት ነው፣ አባቶች አሁን ነው አንድነት፣ ለቤተ ክርስቲያን ቆም ብሎ ማሰብ፣ የቤተ ክርስቲያን ዘለቄታዊ መንገድ መታሰብ ያለበት አሁን ነው። እንዲህ አይነት ነገሮች አንድ ሊያደርጉን ይገባል። ይህ ህፃን በደረሰበት አደጋ ህክምናውን አጠናቆ እስከሚጨርስ እስከሚወጣ ድረስ ድጋፋቸውን እንደማይቋርጥ የገለጹት ብፁዕነታቸው አስፈላጊውን ድጋፍ እንደሚደረግ በሀገረ ስብከቱና በሀገረ ስብከቱ ለሚገኙ ገዳማትና አድባራት መመሪያ ሰጥተዋል። ማንኛው ነገር ህክምና ጠቃላይ ወጪ የሚያስፈልገውን ነገር እንዲሸፍን ማለት ነው። ተጨማሪም መልእክታቸውን ያስተላለፉት የወራይታ ሀገረ ስብከት ዋና ስራ አስኪያጅ መላከ ሰላም ቀሲስ ቦክቻ ኤንጋ ዛሬ በሰማት ረት በተግባር ሰማዕትነትን በተግባር ያየንበት ዘመን ነው ያሉ ሲሆን ቤተክርስቲያን ሰማዕታት ደም የፀናች መሆኗን በተለይ ደግሞ በአንዳንድ አካባቢ የሚታየው የቤተክርስቲያን ፈተናና ስቃይ ዘመን መሆኑን ገልጸው ሕፃኑ ህክምናውን እስከሚያጠናቅቅ የሀገረ ስብከቱ ክትትልና ድጋፍ እንደማይለየው ህዝበ ክርስቲያኑን በማስተባበር ኮሚቴ በማዋቀር በመላው ዓለም የሚገኙ ምዕመናን በዚህ በረከት ተሳታፊ ለማድረግ ዝግጅት እንደሚደረግ አሳስበዋል። ብፁዕነታቸውም በሆስፒታሉ ህክምና ላይ ላሉ ታካሚዎች ጸሎት አድርገዋል። በጉብኝታቸውም መርሃ ግብሩን የሀገር ስብከቱ የመምሪያዎች ኃላፊዎች፣ በገዳማትና አድባራት አበምኔቶች፣ አሰባባ አስተዳዳሪዎች፣ እንዲሁም በማኅበረ ቅዱሳን ወላይታ ሶዶ ማዕከል ስራ አስፈጻሚዎች አባላት፣ ሀገር ስብከቱ እጨጌ ሚዲያ እና ምዕመናን ተገኝተዋል ይላል ማኅበረ ቅዱሳን የዘገበው ነው። ኢትዮጵያ ኦርቶዶክስ ተዋህዶ ቤተሰብ ሚዲያ ደግሞ ተተዋህዶ ሚዲያ ማዕከል ደግሞ ይህንን ሚዲያ ዜና ለእኛ ያሰራጨልን እሱ ነው። ስለዚህ አባታችን እንዲህ አይነት ነገር በማድረጎ እንዲህ ቦታ ላይ ተገኝቶ በማጽናቶ እንመኛለን። በጣም ትልቅ ደስታ ይሰማናል። እግዚአብሔር አምላካችን ረጅም ነው። የተጤና ጋ ታዲያ እንዲህ ብለን ካመሰገን ደግሞ የምንወቅሰውን ደግሞ እንቀስ ነጋሽ ቤተክርስቲያን ግን ሌሎች ሰባኪዎቻችን አያገባችሁም ማለት ነው። ዘማሪዎቻችን ምንም ጸጥ ጭጭ ነው። የደብር አለቆች በቃ ምንም ይሄ ወራዊ ደሞዛችሁ አይቋረጥ፣ ሌላው ነገር አይመለከታችሁ ማለት ነው። የደብር አለቆች ጸሐፊዎች ለሹመት የምትራወጡ በአዲስ አበባ ብቻ ከሶስት መቶ ምናምን በላይ እንዳለ እንሰማለን እና 300 ነው ቁጥሩንም አላቀውም። ከዛ በላይ መቼ ነው ድምፃችሁን የምታሰሙት? ምዕመኑ ለእናንተም በእናንተም መሞት ማልቀስ መቻል አለበት። ከቅዳሴ መልስ በኋላ አውደ ምረት ላይ ልመና የምትለምኑት ምእመን ነው እያለፈ እየወደቀ ያለው መቼ ነው ድምፅ የምትሆኑት? ዘማሪዎቻችን በተመቻቸ አውደ ምረት ላይ ሰው ሲሰበሰብ ብቻ ነው የምትዘምሩት። እናንተ ስትዘምሩ አብሯችሁ የሚዘምረው ምእመን ነው እያለቀ ያለው ። እንሰብከዋለን የምትሉት ምእመን ነው እየሞተ እያለቀ ያለው። በጣም የመተዛዘብ ጊዜ ሌን ያለ ነው። ከዚህ በፊት ቤተ ክርስቲያን እንዲህ አይነት ትልቅ ከባድና ከፍ ያለ መከራ ሲገጥማት፣ እውቅናም የተሰጣችሁ እውቀትም የተሰጣችሁ ፓስፖርታችሁ ላይ ቪዛስ መትታችሁ የተቀመጣችሁ እናውቃችኋለን። ሹልክ ብላችሁ ወደ ውጭ ነበረ የምትሄዱት እኔ አልነበርኩን ለማለት አሁንም ደግመን እንናገራለን። ክብራን ተመልካቾቻችን በተለይ በውጭ ያላችሁ ኦርቶዶክሳውያን ከሀገር ውጭ ያላችሁ ኦርቶዶክሳውያን ቤተክርስቲያን በዚህ በመከራ ጊዜ እንዲህ አይነት መከራ በሚያጋጥማት ጊዜ ለአገልግሎት የሚመጡ አገልጋዮችን ቆም ብላችሁ ተመልከቱ። ምን ብለሃል? ሀገር ቤት ላይ ያለ ለቤተክርስቲያን ለሀገር ስለ ኢትዮጵያ ምን አድርጋለህ በሉት። ፓስፖርት አለው፣ የተመታ ቪዛ አለው። እናንተ ጋር መደበቂያ ያደርጋል። ዶላሩን ትሰጡታላችሁ፣ ታሳርፉታላችሁ። ከቤተክርስቲያን መከራ ላይ የለም፣ በመልካሙ ጊዜ ላይ አውደ ምረት ላይ ሲራቆት ታዩታላችሁ። ማዕረግ ደቅኖ ምናምን ጨምሮ ዋቴቨር ታው በአገልግሎት ስም ወደ ውጪ የሚወጡ በአገልግሎት ስም ወደ ውጪ የሚወጡ ካሉ እዛ ሆኖ ስለ ቤተክርስቲያን ዋጋ ሊከፍሉ ይገባል። ይሄ እውቀት ከቤተክርስቲያን ነው፣ እውቅናውም ከቤተክርስቲያን ነው። እናንተ የተዋህዶ ልጆችን ባላችሁበት ቦታ ለነዚህ አገልጋዮች መመጅረጥ ፈልጋችሁ አይደለም፣ አገልጋይ መደገፍ አለበት ብላችሁ ነው። ቤተክርስቲያንን ካልደገፉ ግን ለምን ዝም ጭጭ። በሀገር ውስጥ ያላችሁ ዘማሪያ፣ ዲያቆናት፣ ካህናት፣ ቆሞሳት፣ ጳጳሳት እንኳን ያው አንናገር ዝም ስለሆነ። ስለዚህ እነዚህና ሌሎች ነገሮችን ዛሬ በደንብ እንመለከታለን። ከዛ በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን መልእክት እንዲሁ የጽራሃሪያም ሰሚነሽ ኪዳነ ምረትን እናመሰግናለን። ወንድማችን ነጋሽ በጣም ጥሩ ሀሳብ ያንሳል። በጣም ጥቂት ሰዎች እና ማህበራዊ ሚዲያ ላይ የጮሃሉት በጣም ጥቂት ሰባኪያን ነው። ማህበራዊ ሚዲያ ላይ ሲናገሩት እና ብርሃን አድማስን ብቻ ነው ትልልቅ ሚዲያ መምህራን ከሚባሉት እና ብርሃን አድማስ ነው የተመለከት ናቸው። ሌሎች መምህራን ይታላችሁ፣ ቤተክርስቲያን ደግሞ እዚህ የቆረጠች ምታበላችሁ፣ ምዕመኑ አስራቱን በኩራቱን እያወጣ የሚከፍላችሁ ሰባኪያን፣ ወንጌል መምህራን፣ ታዋቂ ሰዎች፣ የሚዲያ ሰዎች፣ ይህ ጩኸት ምን ነው ዝም አላችሁ? ምን ነው አልታየንም፣ አልሰማንም፣ አልለማንም አላችሁ። እንትዛዘባለን ይሄኛውም ላሰማችሁ። ሁሉም ኦርቶዶክሳውያን ትክታከሮች የቀረበ ጥሪ። እንደሚታወቀው ባለፉት ቀናት በአሪሲ በኦርቶዶክሳውያን ላይ ጄኖሳይድ እየተፈጸመ እንደሆነ ሁላችንም ስናይሰንብተናል። ይህንን ተከትሎ ለዓለም አቀፉ ማህበረሰብ ድምፃችን ለማሰማት ታላቅ የሚዲያ ዘመቻ ተጠርቷል። ይህ የሚዲያ ዘመቻ ከጥቅምት 24 እስከ ጥቅምት 27 ድረስ የሚከናወን ይሆናል። ይህንንም ተከትሎ ሁላችሁም ቲክታከሮች በእነዚህ ቀናት ማለትም ከሰኞ እስከ ረቡዕ ባሉት በእነዚህ ሶስት ቀናት ውስጥ ጌም የምትጫወቱም፣ የምታስተምሩም፣ ዲቤት የምታደርጉም፣ የተለያየ እንቅስቃሴ በፕላትፎርማችሁ የምታደርጉ ኦርቶዶክሳውያን ቲክታከሮች በእነዚህ ቀናት የሞቱትን ኦርቶዶክሳውያን ሰማዕታቱን የምንዘክርበት ቀን ስለሚሆን ሁላችሁም በእነዚህ ቀናቶች ጌም ባለመጫወት መምህራንም ትምህርቱን ለጊዜው በማቆም ሰማዕታትን እንድንዘክር ጥሪ እናስተላልፋለን። ፕሮፋይል ፒክቸራችን በመቀየር የሰማዕታቱን ጩኸት የሚጮህላቸው ያጡትን የሚቀብራቸው ያጡትን ሰማዕታት ጩኸታቸውን እንድንጮህላቸው ጥሪያችን እናቀርባለን። ዛሬ በዚህ ቪዲዮ እጅግ በጣም ፈተና ለቤተ ክርስቲያን አገልግሎት ፈተና መከራ የሆነ ነገር እያየውኝ አእምሮዬም እየቆሰለ ነፍሴም እየተጨነቀች እጅግ በጣም ወደፊት፣ ወደኋላ፣ ወደ ቀኝ፣ ወደ ግራ እማያስብል ቤተክርስቲያን ቅርቃር ውስጥ የገባችበት ዘመን ስለሆነ በጣም እየተጨነቅኩ ያለበት ነገር ነው። ምናልባትም ይህንን ቪዲዮ ስትሰሙት እናንተም የምታውቁት ችግር ደግሞ የማታውቁት በጣም ብዙ እንደሚኖር አምናለሁ እና በጣም የሚያሳዝነኝ ግን የቤተ ክርስቲያን የዚህ ዘመን ፈተና አሁን እንደሚታየው ኦርቶዶክሳውያኑ በገጠርና በከተማ መታረዳቸው ወይስ ደግሞ ቤተ ክርስቲያን በዚህ ዘመን የአገልጋይ የጥረት ገጥሟት የመሪጌታ፣ የቄስ፣ የዲያቆን፣ የጳጳስ፣ የሰባኬ፣ የመምህር በአጠቃላይ የምእመናን ችግር የትኛው ነው? አሁን አንገብጋቢው የዚህ ዘመን የቤተክርስቲያን ችግር ስንል የሚጀምረው በጣም እያመመኝ ልንገራችሁ፣ በጣም እያመመኝ በጣም ቅርም እያለኝ የዚህ ዘመን የቤተክርስቲያን ትልቁ ፈተና የመጀመሪያዎቹ ፈተናዎች የሚሆኑት የሚጀምረውም ከሊቃነ ጳጳሳት ነው። ሊቃነ ጳጳሳት የመጀመሪያዎቹ ሊቃነ ጳጳሳት፣ እንደ ኢትዮጵያ በጣም ጥቂት ሊቃነ ጳጳሳት በነበሩበት ሰዓት እና አቡነ ሚካኤል እና አቡነ ጴጥሮስ በነበሩበት ሰዓት፣ አምስት ስድስት ጳጳሳት በነበሩበት ሰዓት፣ ያን ጊዜ መኪናና ቤት ባልነበራቸው ሰዓት ማለት ነው፣ ሁለት ሊቃነ ጳጳሳት ሰማዕታት አግኝተን ነበረ፣ ለሃይማኖታቸው የሚቆሙ የሚሞቱ ማለት ነው። አሁን ላይ የመጀመሪያዎቹ ፈተናዎች ቪኤት የተገዛላቸው በቤተ ክርስቲያኒቱ በገጠሯም በከተማዋን ቤተክርስቲያን የሚተዳደሩ ሊቃነ ጳጳሳት አራት ኪሎ ያለው የመኖሪያ ቤታቸውና የሚበሉትና የሚጠጡበት የሚተኙበት እና የሚታጠቡበት የሻውር ገንዳ የሚበሩበት የሚከንፉበት የቪኤት ከመዘጋጀቱ የተነሳ የገጠሯንም የከተማዋንም ቤተክርስቲያን አንደኛ ረስተዋታል። ሁለተኛ ከገጠሯ ቤተክርስቲያን የሚመጣላትን ሰሞኑን የሰማችሁት ከየአህጉረ ስብከቱ የመጣው በቢሊየን የሚቆጠር ብር እጃቸው ላይ ይገባል፣ ሊከፋፈሉት እና ይኖሩበታል። እና ስለዚህ ቪኤይቱ እንዳለ ነው። ሁለተኛ ደግሞ በዘርና በጎሳ ቤተክርስቲያኗን የሚፈትኗትም እነሱ ናቸው፣ ከላይ ከሲኖዶሱ መሪ ጀምሮ እስከታች ያሉት ማለት ነው። ስለዚህ የመጀመሪያዎቹ ፈታኞቿ የቤተክርስቲያን የውስጥ ፈተናዎቿ ሊቃነ ጳጳሳት ናቸው። ምንም ጥርጥር የለው። በገሌ አባገሌ የሚባል ነገር የለም። ሁሉም ከላይ ከላይ ሲታይ መልካም ይመስላል። እኔ እንደው አንድ ብጠቅስላችሁ አንድ ቦታ ከ2500 አብያተ ክርስቲያናት በላይ የተዘጉ አብያተ ክርስቲያናት እንዳሉ ከአንድ ሊቀ ጳጳስ ጋር ስናወራ ሰሞኑን እጅግ በጣም በአሳዛኝ ሁኔታ ነበረ። ነገር ግን ሲኖዶሱ ላይ ግን አልቀረበም። ይህን ያክል አብያተ ክርስቲያናት ተዘግቶብናል የሚል ሪፖርት አልቀረበም። ሁለተኛ እኔ የተወለድኩበት አካባቢ የመጣው 36 ሚሊየን ምናምን ብር መጥቷል፣ እኔ ከተወለድኩበት አካባቢ ነገር ግን እዚያም አካባቢ የተዘጉ ቁጥር የሌላቸው አብያተ ክርስቲያናት አሉ። እነሱ ይህንን ብር ከአብያተ ክርስቲያኑ ምእመናን ይዳኑ አይዳኑ፣ ምእመናን ይጥፉ አይጥፉ፣ ምእመናን ሃይማኖታቸው ይቀይሩ አይቀይሩ፣ ይገዳደሉ ይሞቱ፣ ምንም ደንታ አይሰጣቸውም። መጥተው እዚህ ለቪኤትና ለነሱ ለመታከሚያ ለተሻለ ያደርጉታል ማለት ነው። የመጀመሪያዎቹ ፈተናዎች ሊቃነ ጳጳሳት ናቸው። ሁለተኛዎቹ የቤተክርስቲያን ፈተናዎች ደግሞ የቤተክርስቲያንን እውቀትና መስፈርት የማያሟሉ የየሀገረ ስብከቱ ስራ አስኪያጆች ናቸው። የየሀገረ ስብከቱ ስራ አስኪያጆች የቤተክርስቲያን ትልቁ ፈተናዎች ናቸው የቤተክርስቲያን ትልቁ ፈተናዎች ናቸው። የአህጉረ ስብከቱ ስራ አስኪያጆች አንደኛ መስፈርቱን የሚያሟሉ አይደሉም፣ ክርስትናው የላቸውም። ሁለተኛ በቤተክርስቲያን እውቀት ወይም ትምህርት በቃለ ዓዋዲው መሰረት በአንድ ጉባኤ የተማረ አንድ ጉባኤ የተመረቀ ማስተማርና መቀደስ ማቁረብ ማጥመቅ የሚችል ይላል። ያ መስፈርት የላቸውም። ስራ አስኪያጆቻችን ስናያቸው ያ መስፈርት የላቸውም። ሌላኛው ከነሱ ቀጥለው ደግሞ በእነሱ በሙስና የተሾሙ የአብያተ ክርስቲያናት እና የገዳማት አስተዳዳሪዎች እንዲሁ ከነ ድንቁርናቸው እንዲሁ ከነ ዘራቸው እንዲሁ ከነ ዝሙታቸው እንዲሁ ከነ ዘረኝነታቸው እንዲሁ ከነሌብነታቸው እና ከነ ዘረኝነታቸው አንዳንዶቹ በቋንቋ አንዳንዶቹ በሙስና አንዳንዶቹ ደግሞ በተለያየ መልኩ የተቀጠሩ አስተዳዳሪዎች፣ የተሾሙ አስተዳዳሪዎች ቀን ቤተክርስቲያን ይውላሉ። ጠዋት ከቤተክርስቲያን ከሙዳይ ምጽዋት ዘርግፈው፣ ከሰዓት ደግሞ በየጭፈራ ቤቱ የሚውሉና ዘማውያንን እየገዙ የሚኖሩ አብያተ ክርስቲያናት ለቤተ ክርስቲያን ለውስጥ የሚሆን ለውጭ አገልግሎት ደንታና ቦታ የማይሰጣቸው እጅግ በጣም አስከፊ ቤተክርስቲያንን አስከፊ ደረጃ ላይ ያደረሷት ምዕመናንም እንዲመረሩና ከቤተ ክርስቲያን እንዲወጡ ያደረጋቸው አንዱ ይሄ ነው። ምዕመናን የሚያመጡትን አስራት በኩራታቸውን የሚያወጡትን የሚሞሉትን ሙዳይ ምጽዋት እየዘረገፉ ላልተገባ ነገር የሚያውሉ አስተዳዳሪዎች ሁለተኛዎቹ የቤተ ክርስቲያን ፈተናዎች ናቸው። ከዚያ ቀጥሎ በጣም ትልልቅ ፈተና የሆኑባት ከነሱ ቀጥሎ የነሱ ተላላኪዎች የሊቃነ ጳጳሳትን ተላላኪዎች ጭምር ጸሐፍት ናቸው። የአብያተ ክርስቲያናት ጸሐፍት የአብያተ ክርስቲያናት ሂሳብ ሹሞች ናቸው። ከዚያ ቀጥሎ ደግሞ ያሉት በጣም በአስገራሚ ሁኔታ ሁሉም ቦታ ባይባል በጥቂቱ ጥቂት መልካሞች አሉ። ሊቃነ ጳጳሳትም ስንል ጥቂት መልካሞች አሉ። አስተዳዳሪዎችም ስንል ጥቂት መልካሞች አሉ። ጸሐፊዎችም ጥቂት መልካሞች አሉ። ነገር ግን ዘጠና አምስት ፐርሰንቱ ሌባና ወንበዴ አጭበርባሪ፣ እንዲሁም ደግሞ አራት አምስት ሚስት ያላቸው ናቸው። ስለዚህ ቤተክርስቲያንን በጣም ትልቅ ፈተና ውስጥ ጨምረዋት እናገኛታለን ማለት ነው። ቀጥሎ ከነሱ ቀጥሎ የአብያተ ክርስቲያናት የስብከተ ወንጌል ክፍል ኃላፊዎች ናቸው። በጣም ትልቁ ፈተና ማለት ነው። ተልኳቸው ወንጌልን ማስፋፋት ነው። ነገር ግን ለወንጌል ራሳቸው እንቅፋት ሆነው የሚያገኙበት ገንዘብ የሚያገኙበት ነገር ካልሆነ በቀር ምንም አይነት ነገር ለወንጌል አገልግሎት ደንታ የማይሰጣቸው መስፈርቱንም የማያሟሉ በተለይ የስብከተ ወንጌል ኃላፊነት ከአጥቢያ ጀምሮ እስከ ምዕመናን ቤት ድረስ በመሄድ ምዕመናን በቃለ ዓዋዲው በምዕራፍ 18 ላይ እንደተቀመጠው ምዕመናን የሚያነቧቸውን መጻሕፍትና የሚመሩበትን በየጊዜው የሚሆነውን ነገር እየተከታተለ የሚያስተምር የሚቆጣጠር በእለታ በእለታ ሰንበት እንዲሁም በሰርክ ጉባኤ ጉባኤ የሚያዘጋጅ ነው። ነገር ግን የሚዘጋጁ ጉባኤዎችን ሳይቀር እጅግ በጣም በከባዱ የሚፈትኑ ገንዘብ የሚያገኙበት ካልሆነ በቀር ምንም አይነት ነገር ለቤተክርስቲያን አገልግሎት የማይሰጡ በተለያየ መልኩ ስምና ዝና በመጥራት ስም በመጠራራትና በመሞጋገስ ቤተክርስቲያንን እንዲሁም ይገፉ እጅግ አጭበርባሪና ሌቦች የበዙበት ሆኗል ማለት ነው። ከዚያ ቀጥሎ ደግሞ እንዲሁ ከየእንትኑ የወጡ ሰባክያነን በሚል መስፈርት የማያሟሉ የቤተ ክርስቲያኒቱን ትክክለኛ ነገር የማያሟሉ በየስፍራው እንዲሁ እያጭበረበሩ የሚኖሩ እንዲሁም ደግሞ ደሞዝ ካልተ ብር ካላዩ በቀር አገልግሎት ማገልገል የማይፈልጉ ብር ካላዩ በቀር አበል ካልተዘጋጀላቸው መኪና ካልተዘጋጀላቸው በቀር አግበል የማያገለግሉ ናቸው። ስለዚህ እነዚህ የመጀመሪያዎቹ ናቸው። ሌላው ደግሞ የንስሐ ልጅን ሰብስበው የንስሐ ልጆቻቸውን ሰብስበው እየተወደቃችሁም አይሉ እና ወላጆችን ገንዘብ ያላቸው ባለሀብቶች ከሆኑ ወላጆቻቸው ብቻ የሚቆጣጠሩ። ገንዘብ ያላቸው ከሆኑ ከነሱ ቤት የማይወጡ ነገር ግን ገንዘብ ከሌላቸው ድሆች ከሆኑ የት ወደቃቸው የማይባሉ ልጆቻቸው መናፍቃን እየሆኑ ቤተሰቦቻቸው እየተቀየሩ ያሉ በጣም እጅግ አሳዛኝና አስገራሚ ነገር አለ። ስለዚህ ይህ ሁለተኛው ፈተና ነው። ልጆቻቸውን ይሰበስባሉ። ግን ምን እንደሚያስተምሩ እንኳን የማያውቁ መጀመሪያ ቤተ ክርስቲያን የምታስተምረውን ነገር የማይረዱና የማያውቁ ናቸው። ከዚያ ሰብስበው ደግሞ ጨርሶ የማያውቁት በጣም ብዙ የማያውቁ ነገር አለ። ስለዚህ ይሄ ሁለተኞቹ ፈተናዎች ናቸው። ሌላው የቤተክርስቲያን የተሰጠቻቸውን ተልዕኮ በአግባቡ የማይወጡ ናቸው እና እነዚህ አሁን ያልኳቸው ወሳኝ የቤተክርስቲያን ወቅታዊ ፈተናዎች ናቸው እና ዝም ብለን እንል አይገባም። ለብዙ ሰው አድርሶልኝ ይቆየን ለቀሲስ እግዚአብሔር አምላካችን ረጅም ከጤና ካይስጥልን ቃለ ሕይወትን ያሰማልን። በግልጽ አማርኛ አስቀምጠውታል። ቤተክርስቲያን እየፈተኗት ያሉ ጥቂት አካላት ናቸው። በተለይ ደግሞ ከላይ ያሉ መንጋውን ይመራሉ ተብለው የተቀመጡ አካላት ጳጳሳት፣ ሊቃነ ጳጳሳት፣ እነኚህ አሁን ላይ ለቤተክርስቲያን ፈተናዎቿ ናቸው። ለቤተክርስቲያን ከመጮህ ይልቅ ለዘራቸው መጮህ በጣም ተያይዘውታል። ወጥረውም እየቀጠሩበት ይገኛሉ። ያሳዝናል። የሆነ ሆኖ ግን እዚህ ያልቃህ በሌላ ቪዲዮ በሌላ ሀሳብ በአዲስ በወቅታዊ ጉዳይ መመለስ ነው የሚሆነው። ሰላም እግዚአብሔር ከእኔም ከእናንተ ጋር ቻርኩ።